ሰላም ጤና ይስጥልኝ የቢኒ ቢኒያም ቲዩ ተከታታዮች እንግዲህ ሰሞኑን ያው በአዲስ ነገር እንድመጣ ጠይቃችሁ ነበር አዲስ ነገሩ እስኪመጣ ድረስ አንዳንድ ጉዳዮችን ይዤ ወደ እናንተ አቀርባለሁ ዛሬ አንድ እንግዳ ይዤላችሁ መጥቻለሁ ከእንግዳይ ጋ የሚኖርን ቆይታ አብራችሁ ተከታተሉ ዘንድ በፍቅር ጋብዛችኋለሁ ወደ እንግዳ እንመለስ ሰላም የእኔ ናት ሰላም እንዴት ነው ቢኒ እግዚአብሔር ይመስገን ደህና ነኝ እንግዲህ ያው ስምሽን አስተዋውቂ ነና። ስሜ ሀዊ ጎበና ይባላለው። ይሄ ልጄ ነው። የሰባት አመት ልጅ አለኝ። ስለ እርገትሽ ስለ ትውልድ ቦታሽ ነገር። ትውልድ ቦታ የወለጋ ነው። ወለጋ ግንቢ ማለት ነው። ሁለት ሺ ዘጠኝ ነው ከዛ ወጥቼ ወደ አዲስ አበባ የገባሁት። አዲስ አበባ የገባሁበት ምክንያት ነው በትዳር ነበረ እሱም ትልቅ ጫና እና ቤተሰብ ጋርም ችግር ስለነበረ ነው። ሳላስብበት በአስራ አምስት አመቴ ነው ልክ እንደነገርኩ ቤተሰብ የወጣሁት እዛም በኋላ ወደ ትዳር ገብቼ ሶስት አመትም አልሞላም ከሱ ጋ ይኖር ነው። ከቤተሰብ ስትወጪ ቤተሰብ ፈቅዶልሽ ነው? ቤተሰብ ጫና ነበረ። በጣም በጣም ማለት የምንኖርበት ነገር አልነበረ። በጣም ከባድ ነበረ ሁኔታው። መጨረሻ ላይ በቃ ከቤት እንትን ሲሉ ሲያባር ወይ ደግሞ ሲያስወጡኝ ነው በግዴታ ከነበረ ከሱ ጋር ወደ ትዳር የገባሁት። ጫና ማለት ለምሳሌ ቤተሰቦችሽ የማትፈልገውን ነገር ያስደርጉሻል ነው ወይስ ደግሞ እንዴት ነው? በቃ ህይወት እስከምጠላ ድረስ ነው። ብዙ ነገር በህፃነት የጀምሮ እንትን እያለብህ የነበረው ከዛ በቃ በግዴታ ነበረ ከቤት የወጣሁት። በአስራ አምስት አመቴ ማለት ነው ስምንት ክፍል ወደ ስምንት ክፍል አልፌ ፎርም ለሚኒስትሪ ሞልቼ ነበር የወጣሁት ከዛም በኋላ መጥቼ ወደ ትዳር ገባው ትዳር ከመግባታቸው በፊት እስ ስለ ፍቅረኛሽና ስለ አንቺ ግንኙነት እንዴት እንደነበረ ምንም ፍቅር አልነበረም እንደ አጋጣሚ ነው እነሱ ከቤት በግዴታ ይሁን ብሎ ከቤት ሲያባረሩኝ መግቢያም ሜጃም ስለሌለኝ ይዞኝ ወጣ በቃ ኔም እንግዲህ ምንም ማድረግ ስላልቻልኩኝ ከእሱ ጋር ወደ ትዳር ስትገባው ገባው። ይዞኝ ወደ አዲስ አበባ ገባ፣ እንጂ ምንም ፍቅር አልነበረ። እውነት ለማውራት ትውውቃችሁ እንዴት ነበር? ከሱ ጋር ስትተዋወቁ የመጀመሪያ ቀን የታያችሁት? ትውውቃችን አገልጋይ ነው። ፕሮፌት ወርቁ ይባላል። በጣም ጥሩ ሰው እና ያኔ እንዲህ አላሰብኩትም። ጥሩ ሰው ልክ ሳንተዋወቅ በፊት ቸርች ነበረ ለአገልግሎት መጥቶ እዛ ነበረ የጸለልኝ። ከዛም በኋላ ቤተሰቦች የጋበዙት ወደ ቤት አገልግሎቱን ስላዩ ወደ ቤት ጋበዙት። ቤት መጣ፣ አገለገለ። በጣም ነው የወደዱት። ከዛም በኋላ ነው በቃ የማዩን ነገር መፈጠር ጀመረ። እኔ በጣም ልጅ ነበርኩኝ። በቃ እሱ መጥቶ ከሄደ በኋላ ልጃችንን ስጡኝ ብሎ የሚል እንትን መጣ፣ ወረቀት ወይ ደግሞ ሽማግሌ ወደ ቤት መላክ እንዲህ ነበር እና ከሱ ጋር ድሮም ትታወቅ የለሽ ተብዬ ነበር። ከቤት ተባረርኩት። ከቤተሰብ ጋር የተጣላሽ በሱ ምክንያት ነው ማለት ነው። ከዛ አባረሩኝ። ሲያባረሩኝ፣ ብዙ ዛፎች እና ወይ ማንጎ፣ አቮካዶ እንዲህ ያለ ነገር አለ ግቢያችን ውስጥ እና እዛ ላይ ነበረ አንድ ቀን ያደርኩት። ከዛም በኋላ በንጋቱ መጣ። እሱም ታስረው ነበር፣ አሳሰሩት ልጃችንን በዚህ ድሜ ይዞት እዚያ ልጠፋ ነው ምናምን ብሎ አሳሰሩት። ምንም አልተገኘበትም ወጣው። ከዛ ወጥቶ ግን እኔ ሲያየኝ ሰው ቤት ነበር ያደርኩ የነበረው። አንድ ቀን መንጎ ላይ ነበር ያደርኩት። ከዛም በኋላ ሲያስ ከቤተሰት ወጡኝ ከሰው ቤት ነበረ መቶ የወሰደኝ፣ መሄጃም ስለሌለኝ ህፃን ልጅም ነኝ፣ በቃ ከሱ ጋር ወጣው። ከዛም በኋላ ወደ ትዳር መግባት ሆነ ማለት ነው ትዳር ውስጥ ትዳር ውስጥ ከገባም በኋላ ወደ አዲስ አበባ ወደ ወለቴ ወለቴ ካራ ቆሪያ ጋር ማለት ነው። እና ወደ ትዳር ከገባም በኋላ እውነት ለማውራት እሱ ስለሌለም ስላለም ሳይሆን እንደ እናቴ ነበር ያሳደገኝ ለትንሽ ጊዜ ማለት ነው። እንደ እናቴ ነበር ያንከባከበኝ ሁሉም ነገር በእሱ ች ላይ ለምን ነበር የለመድኩት እና ለእናቴ መጨረሻ ልጅ ነኝ። ወደ ትዳር ገብተን እንደ እናቱ እንደ ልጁ እንደ እያንከባከበኝ ነበረ ሳሚ ያረገዝኩት። ከዛም በኋላ ሳሚ ሲወለድ ትንሽ እያመመው መጣ እና በቸርችም እየተጸለለት ነበር። እሱም እየጸለየ አገልጋይ ነው እንደነገርኩ እና ብዙም ዘመድ ብዙ ቤቱ ሰው መጥቶ ኔጋ ያርፍ ነበር። የብዙ ሰው እናት ነበርኩኝ እዛ ልጅ ሆኜ በእሱ የሚመጡም በእኔ የሚመጡም ሰው ቤት መጥቶ ሰው ኔጋ እያረፍ እየበላ የጠጣ እየበረቁ እየባረቁ ነበር የሚሄዱ እና እሱ ለእኔ በጣም ጥሩ ሰው ነበረ። ሁለት አመት ከዘጠኝ ወር በላይ ግን አብረን አልኖርንም። ነው መታመም መጣ ታመመ ሳሚን እዚሁ እንትን እያልኩኝ ሁለት ሺ አስራ ሁለት ነው የጀመረው። ሁለት ሺ አስራ ሁለት ጀመረው እንግዲህ በመጨረሻው ላይ ማለት ሁለት ሺ አስራ ሁለት ዘጠነኛ ወር መሰለኝ የጀመረው። እያመመ እያመመ መጣ። ከዛ ምኒሊክ ገባ በአምቡላንስ ሚኒሊክ ወሰዱት፣ እና እዛ ምኒሊክ ምንም አልታየበትም፣ ምንም በሽታ የለም ተባለ። በጣም ተመረመረ። ብዙ ዶክተሮች መጥቶ የእሱ ነገር እየተወያዩ ነበር። ምንም የለበትም ይዘሽ ውጭ ያሉ ጊዜ ወጥቼ የሚሄድበት የለኝም። ከዛ እንደምንም ብዬ እሱን እያሳከምኩኝ ነበር። ወንድሙ ምኔጋ ነበረ፣ አንድ ሄቴ ምኔጋ ነበረች። ሳሚ ደግሞ ልጅ ነበረ። እንግዲህ ጣፎ ነበረ ያን የምኖረው ከጣፎ የተመላለስኩኝ ምን ይልክ ምን ይልክ የተመላለስኩ ነበረ። እሱን እንትን እያልኩኝ ትሪት ማድረገው በቃ በጣም እየባሰበት መጣ። አራት ወር ሙሉ ነው ይዛ የተኛ አራት ወር ሙሉ ከተኛ በኋላ በቃ እየባሰበት መጣ። ይዘሽ ውጪ አልቻልንም ነው ያሉ። ከዛ ወይ ወደ ውጭ ሪፈር ጻፈለት ተባለ። በኦክሲጅን ነበር የሚቀመጠው አፍንጫው ላይም አፉ ላይም ኦክሲጅን ነበር። ከዛ በቃ ሁሉም ነገር ግራ ሲገባኝ ለመንኳቸው፣ ግራቸው ስልወድቄ ያለሱ ማንም ምንም የለኝም ብዬ ዶክተሩን ሳውራው ዶክተሩ ምንም ማድረግ አንችልም፣ በቃ እዚህ ብርሽን እየጨረስሽ ነው፣ የሆነ ነገር መቋጠር አለብሽ፣ ህጻን ልጅ ነሽ፣ ልጅ አለሽ ብሎ ቢሮ ጠርቶኝ መከረኝ። ከዛም በኋላ ምንም ማድረግ ስላልቻሉ ትንሽ እኔው ብለን እንደነገርኩ ኳሊበል ድርጅት ላይ ነበረ የሚሰራ ያገለግላልም። እሷ ሰፖርት አድርጋኝ መቶ ሺህ ብር ስትሰጠኝ በሱ ነበረ እንትን ብዬ የገባውት ኤልክራዶ ሆስፒታል እዛ ትስጻፍልኝ እቃ ተገኘ። ወደ ውጭ ኬዴ የተባለው ትቶ እቃ ተገኝቶ ወደ ኤልክራዶ ሆስፒታል ገባ። መቶ ሺህ ብር ቀብዲ ከፍያ አስገባው። ከዛም በኋላ ኮባ አይሲዩ እየተጠቀመ ነበር። በጣም እየከበደ ሲመጣ ምንም እየተሻለውም አይደለም አሉ። እኔም እየዞርኩ ነበር ማጸልይለት እኔም እየዞርኩ ነበር ማጸልለት መሰረትም ጸልዩለታል ምንም በቃ እንደሚሞት ነበር ይነገሩኝ ጌታውን ብሾፍቶ ያለ ወለጋ ላይም አሉ የጸለ ነበር ምንም ተስፋ የሚሰጠኝ ነገር አልሰማው እሱም በቃ ተስፋ እያስቆረጠኝ መጣ ኦልሬዲ አራት ወር ከሶስት ሳምንት ማለት ነው ሀኪም ቤት የተኛ ከዛ ጉልበቴ እያለቀ መጣ ተስፋ እየቆረጥኩ መጣው እና ወደ ሶስት ሳምንት ሲቀርብ ኩላሊቱ ፌል ሆኗል አሉ። ሁሌቱን ኩላሊት ፌል ነውለ። ስለዚህ በቃ አንድ ሚሊዮን ነጥብ ሁሌት ነበር የቆጠረብኝ ቀብድ የሰጠችኝ ራሱ እንግዲህ ህይወት ነበረች የምትባለው እሷ ነበረች ሰፖርት እያደረገች የነበረው። ከዛም በኋላ ምንም መፍትሄ አጣው አሌው ያሱታሉ ሰጂ። እና ኩላሊቱ ሁሌቱ የሚታጠብ ተባለ። በየሳምንቱ ሁሌቴ ነው የሚታጠበው አሉኝ። ምንም እጄ ላይ አልነበረም። ምንም ከባድ ሁኔታ ነበረ ያሳለፍኩት። ከዛ አልችልም አልኩኝ በቃ። እውነት ለማውራት ከኔ አንድ ኩላጽ ቢሰጠው ይድናል ብዬ ዶክተሩን አናገርኩኝ። እንደ ፈረንጅ ነበረ ዶክተሩ። ስልክራዶ ስታል ማለት ነው ጋይ አንቺ ህፃን ልጅ ነሽ። ከዳነ በቃ በዚሁ እናንከባክበው ይፈለግና ይታጠብለት ተባለ። እንግዲህ ሁለቱ ፌል ሆኗል። ሁለቱ ሳምባው አልቋል። በሽታው ሳምባ አንዱ ማይሆን መድኃኒት ተሰጠው ና አንዱ ሳምባውን ጨርሶ ድጋሜ አንዱንም ጀምሮታል ግማሽ አድርሶታል አለኝ። ስለዚህ ምንም ማድረግ አልችልም። እዛ ላይም ሁለቱን ሳምባ አልቆ ድጋሜ ሁለቱን ኩላሊት ፌል ሆነ። ከዛ ምንም ማድረግ አልቻልኩም፣ በቃ ምርጫዬ ወደ እግዚአብሔር ብቻ መጪው ነበር እና ምንም ምንም ማድረግ አልተቻለው። ከዛ በቃ መድኃኒት ተቋረጠ። በመሀል አንድ ሚሊየን ነጥብሌት ነበረብኝ። መድኃኒት ተቆረጠ፣ መድኃኒት አይሰጠውም ተባለ። ኦፊስ ይወሰዱኝ እና በቃ ይሄ ስለማልከ ስላልተከፈለ መድኃኒት አይሰጠውም ተባለ። መድኃኒቱን ቢወስደውም እንደማይድን አውቃለሁኝ። እንግዲህ ከእግዚአብሔር አንደበት ወጥቷል። በቃ በርጫ አበረታሽ አለው አባት የሆንሻለው ብሎ እግዚአብሔር እየተናገረኝ ነበር። ያ ነገር ነው ብርታት የሆነልኝ። ከዛም በኋላ በቃ ዶክተሩም ምንም መፍትሄ ከሌለው በቃ ኦፊስ ወስዶኝ፣ ኦፊስ አወራዋት፣ ይህን ክሬዲት ካልከፈልሹ ይህ መድኃኒት ይቋረጣል። መድኃኒቱ ከተቋረጠ ባለቤትሽ ያርፋል። በመድኃኒቱ ነው ያለው። እንግዲህ መድኃኒቱ የሚመጣው ድራሱ ከዱባይ ነበረ፣ ህይወት ነበረች የምታስመጣው። እና በቃ ምንም ማድረግ አልቻልኩም፣ እጅ ላይ ምንም አልነበረም። የሚገርም ነገር ቤት ውስጥ ያለውን እቃ እጅ ላይ ያለውን የምሰራበትን ንቃ ሁሉ ሽጬ ጨርሻለሁ። በመድኃኒቱ ራሴ ስራ ነበር ጨረስኩት። ምንም እሸጣል የሚባል ነገርም አልነበረም። በቃ አለቀ። ከማደርገውን ነገር አጥቼ ወደ ህይወት ደወልኩኝ። ደውዬ አወራኋት ምን ላድርገው እንዲህ ተባለ እኮ እንዴት ላርገ ስላት፣ በቃ ሀዊ ይሻላል ብለን አድርገነዋል። በቃ የእግዚአብሔር ፍቃድ ይሁን ተያለችኝ እና በቃ አንድ ቀን ሙሉ ቀን ምን ነው ሳሪሳቦ እና ታክሲ መያዣ አስበው፣ ስንት ወር የተመላለስኩበት ጠፍቶኝ ሙሉ ቀን እየሰርኩ ያለው። እና በቃ ገባ ወደ ቤት የገባው ውስጥ ይደነግጣል። አወራለሁ እንጂ ምንም አፈዞኛል። በቃ የሚሆነው ነገር ከዛ ቤት ገብቼ በንጋቱ ዶክተሩ ደወለልኝ። ዶክተሩ ደውሎ በቃ ባለቤትሽ አርፈዋል ነው ሰጂ ነው ያለኝ። ከዛም በኋላ ምን እንደሆንኩ አላውቅም። ለምን ማንም ምንም ስለሌለኝ። ማለት ሰው የሆንኩት ከእግዚአብሔር በታች እጁ ላይ ነበረ እና ማንንም አላውቅም፣ ምንም አላውቅም። የሚገርም ነገር የራሴን ነገር እንኳን መቆጣጠር ማልችል ማለት ቤት ውስጥ ህብሌት ሰራተኛ ነበሩ፣ አንዱ አስራ ቦታ፣ አንዱ ቤት ውስጥ እና ሁሉም ነገር ሁሉም ነገር በቃ ባዶ ነው። አይቼ ነው ያጣሁት ታውቃለህ። እና በጣም ከባድ ጊዜ ነበር። በጣም ባላይ ነበረ፣ ታውቃለህ። ባላይ ኮ አላየሁም፣ ስላላዩ አላዝንም። ታውቃለህ፣ ንብረቱ ያለቀው ነገር የወጣ ነገር ሳይሆን እና ታገኘውና ልክ እንደነገርኩ እንደእናቴ ነበር አየውና አጣው እና በጣም ትልቅ ነገር በጣም ከባድ ነገር ነበረ፣ ያሳለፍኩት። ግን በዚህ ሁሉ ጓደኛዬም አባቴም እናቴም ሆኖ ያበረታኝ እግዚአብሔር ብቻ ነበር። እሱ በነበረ ሰዓት አብረሽ የነበሩ ሰዎች አሉ ነበሩ ነበሩ፣ ግን ልክ ወርቁን ባለቤቴን ቀብሬ ገብቼ ሁሉንም ሰው አጣው አንድ ላይ። ለምን እንደሆነ አላውቅም፣ ጨለመብኝ በቃ ሁሉ ነገር ሁሉም ነገር አጣሁኝ አንድ ላይ። ሁሉም ነገርም ሳጣሁ በጣም ከፋኝ። እውነት ይሄ ልጅ ባይኖር ኖሮ እኔ እራሱ ዛሬ አልደርስም ነበር። ይሄ ልጅ ስላለ እግዚአብሔር ይመስገን ዛሬ እደርሻለሁ። እና በጣም ከባድ ነገር ነበር ያሳለፍኩት ግን ዛሬ እደርሻለሁ፣ እግዚአብሔር ይመስገን። አሁን ባለቤትሽ ካረፈ በኋላ ያው ንብረቶቻችሁን ሽጠሻል፣ ያለሽንም፣ ከሰውም ተበድለሻል። እሱ ህይወት እንዴት ነበር የቀጠለው? ከዛ በኋላ እንዴት አለፍሽው? ጊዜ ለትንሽ ጊዜ ባለቤት የሰራበት የነበረው ድርጅት ትንሽም ቢሆን ሰፖርት ታርገኝ ነበረ፣ እስከ አንዱ ሌቶር። ከዛ በኋላ በቃ እሷም አቆመች፣ ስልክ ማንሳትም አቆሙ። እሱ የሚያገለግልበት ቸርችም አንድ ላይ ቸርች የተከሉት ካራ ቆሬ ላይ ነው። ድንኪሳ ይባላል እና አንድ ላይ እየሰሩ ነበር። እውነቴን ነው ምል መቶ ራሱ ይታለሽ ብሎ ራሱ የጠየቀኝ ሰው የለም። ግን በጣም ተወዳጅ ሰው ነበረ ባለቤቴ፣ በጣም ሰው የሚወደው ሰው አክባሪ ነው እና መቶ ማንም ይታለሽ ብሎ የጠየቀኝ የለም። በዚህ መንገድ ማነሳው ከዛ ከዛ ድርጅት የሚሰራው ሰራተኛው የኳሊበር ሰራተኛው ዘካሪያስ ግርማ የሚባል በጣም መጥቶ እየጠየቀን ይሄ ልጅም እያየ እያበረታታል ነበር፣ ባለዋቂም ጎን እየጎመ ነበር እና እስከ ዛሬ ራሱ በቃ ትንሽ አይኔን አብርች እንዳለ ያደረገችኝ ማላቃት ናና ከብድ የምትባልም አለች። አላቃትም አላቃትም፣ ግን በየወሩ ትንሽ ትንሽ ነገር እየላከች በቃ ያበረታታችን። ለአራት አመት አላቃትም፣ በአካል አላቃትም። በቃ ለልጅ እንኳን ትንሽ ነገር ይሆነሻል እያለች ትንሽ ትንሽ ነገር በየወር ትጠይቀኛለች። ያለዚህ ማንም መጠገቢ የለም። እና አሁን አንቺ የራስሽ ስራ ልጅ የምታሳድግበት እንዴት ነው? ከልጃችሁ ጋር የምትኖሩት ምንም ስራም የለኝም። ስራ እንግዲህ ያኔ ነው ያቆምኩት። የሚሰራበት ንግድ ፍቃድ ራሱ እስካሁን እንደተከፈተ ነው፣ ያለ ስራ ሁሉም ነገር እጅ ላይ ተበለሻሽቷል። በቃ ሰው በሚያረገው ነገር በቃ አለ አደለም ብዬ እንደማስረዳ ካላግም፣ በዚህ ሁኔታ የሚያውቁኝ ሰውላ ሊኖሩ ይችላሉ። ኑሮዬን ህይወቴን፣ በቃ በጣም የተጠጠረ ነገር ውስጥ ነው ያለ ነው እግዚአብሔርን በጣም ተስፋ ስለማደርገው አንዳንድ ፓስተሮቻችንም መጥቶ እየመከሩን እየጸልዩልኝ ያበረቱኛል እንጂ ምንም ሌላ ምንም ምንጭ የለኝም። ቤተክርስቲያን ውስጥ ታገለግያለሽ? አገለግላለሁ። በመስሙር እጠምራለሁ። ቸርች ውስጥ ኳይር አገለግላለሁ። ቤተክርስቲያን የምትከፍላቸው አገልጋዮች አሉ፣ አንቺ ከነዛ ውስጥ አንዷ ነሽ አይደል? ኳይር ነው መዝሙር ነው እንጂ ሌላ ነገር አይደለም። እና በዚህ ነው የማገለግለው። ለምን ስራ የለሽም? ቤቢ ይማራል ይማራል ነው ተቋርጦ ነበረ እና የሆነ ሰው እዚህ አዲስ አበባ ውስጥ በቃ መቀጠል አለበት ሲለኝ አስገባሁት። አልፎበት ነው ይሄኛው ይሄኛውን አመት አዲሱን አመት 2018ቱን በቃ ሊተውላ ነበረ በቃ ማረገው ነገር ግራ ገብቶኝ ሰው እንትን አረገኝ ና አስገባውት። ከውጭ ነው የመጣ ያ ሰው አላገው ደወለልኝ እና አገኘሁት አምስት ሺህ ብር ለምዝገባው ና ለአንድ ወሩ ብሎ ዘጠኝ እጅ አስመዘገብኩኝ ትምህርቱን፣ ቀጠለው። አሁን ላይ ምን ማድረግ ነው የምትፈልግ በህይወትሽ ውስጥ ማድረግ የምትፈልጊው ነገር ምንድን ነው? መስራት የምትፈልጊው ስራ? እግዚአብሔር ካረዳኝ የራሴ ስራ ትንሽም ሆን ትልቅ የሚሆን ጀምሬ ልጄን ትምህርቱን ማስቀጠል ለልጅ ልጄ ሁኝ ማለፍ ነው እንፈልገው። ለምን ሳሚ በጣም በትምህርትም በሁሉ ነገርም ልክ እንደ ትልቅ ሰው ነው እና ደግሞ ትምህርቱን በስርዓት ቀጥሎ እየተማረ፣ እንግዲህ ብዙ ነገር አጥቷል ልጄ። እሱም ምንድን ነው ከተባለ ጥሩ ሕይወት ሳይሆን ጥሩ አባት ና የአባት ፍቅር የለው አላየም። ስለዚህ በቃ በዚህ እንኳን ልጅም በሌላ ነገር እንኳን ልጄ ባይጎዳ ትምህርቱ በስርዓት ቢቀጥል እና እኔ ደግሞ የራሴ ነው የምለው ነገር እየሰራ ብንቀሳቀስ ብለወጥ የትናንትና ቦታዬ ብንመለስ በጣም ደስ ይለኛል። አሁን እንዴት ነው ሰው ብቻዋን ቢሆን ችግር የለው። በጣም ብዙ ጊዜ ሴት ልጆች ከልጃቸው ጋር ይቀራሉ፣ አባት በማይኖርበት ሰዓት። እንግዲህ አባት በተለያየ ምክንያት ላይኖር ይችላል። አንድም ያው አብዛኛው ወንዶች እንግዲህ ኢትዮጵያ ውስጥ ልጃቸውን የመተው ለእናታቸው ሰው አሳልፎ የመስጠት ችግር አለ። ሲከተል ደግሞ እንዲህ ቤት አጋጣሚ ወንዶች ያልፋሉና ለሴት ልጅ በጣም ከባድ ነው። ከልጇ ጋር ደግሞ አንቺ ስራ የለሽም አሁን ላይ አይደል? ህይወት አዲስ አበባ ላይ እንግዲህ ስትራመጅ እያንዳንዷን እርምጃሽን በገንዘብ ነው የምትራመጀው። እንዴት ነው እያለፍሽ ያለሽ? ይህን ነገር ህይወትን እንዴት ነው የምታልፊያት? እንዴት ነው የምታድሪው? እንዴት ነው የምትወዩ? የምትበሉትስ እንዴት ነው? ምን እየጠጣች ነው? ምስ ሆ ትንሽ ደገፍ የሚያደርጋችሁ ሰው አለ። እስኪ እሱን ግልጽ አድርጊ። የሚደግፈኝ ሰው ልክ አሁን እንድጠራውልህ ነው ወንድሜ፣ አዛሪያስ ና ናና ምትባል አንድ እናት አለች። አላቃቸው አላቃትም፣ ማቀው አዛሪያስን ነው። እና እነሱ ናቸው በቃ በየወሩ አዛሪያስ፣ እግዚአብሔር ባርከው፣ ሁለት ሺ ብር ስንት። ኦሬዲ ወደ ሶስት አመት ሊደርሰው ነው ናና ከበዲ ሶስት ሺ ብር እያላገች ሰፖርት እያረጉኝ ነው። በወር ማለት ነው እንጂ በቃ ሌላውን ቻል እያረጉ ከጌታ ጋር ብዙ ነገር አሳልፋለሁ። እና ከቤት አልወጣም፣ ልጅን ትምህርት ቤት አደርሳለሁ፣ በቃ ቤት ውስጥ ነው የምውለው። ቤትም ማልል ብሄድ በቃ ቸርች ነው የምሄደው፣ ካልሆነ ከቤትም ከግቢ ማልወጣበት እንትናለ ሰሞኑን አለ ደግሞ ቤት ውስጥ መቀመጥ ሁል ጊዜ ወደ እንትን ጭንቀት፣ አላጋጠመሽም? በጣም በጣም አንድ ወር ከራሴ ወጥቼ ነበር። ማለት ልጄ የራሱ እህቴ አንድ ታላቅ እህቴ አለች እና መጣ ወሰደችው። በቃ ማለት ድምፅ አልወድም ያመኛል። አሁን ራሱ ትንሽ እንትን አለ ስሜቱ አለ ያመኛል ጫጨት አልወድም ምን አልወድም። ከአእምሮ ውስጥ ይጨዋል በጣም ነበረ እንትን የሚለው ልቤም ትንሽ ልቤም ላይ ያመኛል። ስለዚህ የሆነ ወር በጣም ታመምኩኝ፣ በጣም ታመምኩ በቃ ከአልጋይ ሳልወርድ አንድ ሳምንት ሁላ ከአልጋይ ሳልወርድ ትንብያ ያለው አንድ ወር ሙሉ በጣም እያመመኝ ነበረ። ጳውሎስን ሁላ እጄ ለመታየት ብር ስጠይቆኝ ነው ተመልሼ የገባሁት እና ልክና መጥፎ ህመም ውስጥ ገብቼ ነበር። በጸሎት ነው ዛሬ የሚቆምኩት ከዛ ነገርም ወደ ራሴ የተመለስኩት። እንግዲህ ያው በሚዲያ በተለያዩ የዓለም ክፍሎች ነው የሚታየው። እግዚአብሔር መስጠትን ያበዛላቸው እጃቸውን ያረዘመላቸው ብዙ ደጋግ ኢትዮጵያኖችና ኤርትራያኖች አሉ። ይህንን ቪዲዮ የሚመለከቱት ከሆነ እንግዲህ መልእክትሽን ንገሪያቸው፣ እንዲያግዙሽ የምትፈልጊው ነገር ምን እንደሆነ እንድረዱኝ የምፈልገው በቃ ለልጄ እንዲቆሙልኝ ነው። መላ ኢትዮጵያ ለልጄ አደራ፣ ልክ ባለቤቴ ለእኔ አደራ ሰጥቶ እንደሄደ ይህን አደራ ተቀበሉኝ ነው ምለው። ለምን በጣም ደክሞኛል፣ በጣም ነው የደከመኝ። ስለዚህ በቃ እንድትረዱኝ እፈልጋለሁ። የሚገርም ነገር ወደ ኢቤሲ ደውዬ ነበር የሆነ ጊዜ። ከዛ እንጠራሻለን በቃ መስመራ ሲዘናል አሉ። እየጠበቅኩ ነበር ምንም አጣው። እየውሃ ሚዲያ ባለፈ ከትናንት ወደ መሰለኝ እነሱ እራሱ ድጋሚ ደውሎልኝ ነበር እነሱም እንደሚጠሩኝ ቃል ገብቶልኛል። እና በቃ ትትልቅ ኢትዮጵያ ውስጥ ትትልቅ ሰዎች አሉ እንድትረዱኝ፣ የእምነት አባቶችም እንድረዱኝ በጸሎትም ባላቸው ነገርም መላው ኢትዮጵያ አጠገቤ እንድትቆሙ በጌታ ፍቅር ጠይቃቸዋለሁ። በጣም ደክሞኛል። በጣም ነው የደከመኝ። በጣም ነው የደከመኝ። ሰው ደግሞ ሲታገስ እንትን አለው። በቃ የእኔ በጣም በዛ። ይህ ሁሉ በአምስት አመት ብቻዬን ሳሚና ሳድጌዋለሁ። በለቅሶም ምንም እያልኩኝ ምንም እያልኩኝ ብዙ ውጣ ውረድ ወርጄ ችያለሁ። አሁን ግን በጣም ስለደከመኝ እንድትረዱ እንድታግዙን እጄ እንድትጅ መልሳችሁ እንድታቆሙኝ ብዬ ወደ እናንተ ነው የምጮው። ሰው ውስጥ ራስንም ችሎ መኖር በጣም ከባድ ነው። እንኳን ሌላ ነፍስ ከጎናችን ቆሙ። እና ኢትዮጵያውያን እና ኤርትራውያን በተለያየ ዓለምት ኖሩ። ኢትዮጵያ ውስጥ ያላችሁ እንግዲህ እጃችሁን ለእሷ ዘርጉላት። እግዚአብሔር ደግሞ በመስጠት የባረካቸው ብዙ ደጋግ ኢትዮጵያኖች አሉ፣ የማይጎልባቸው እንድታግዙ ትፈልጋለች። አንቺን ማግኘት የሚፈልግ ሰው ቢኖር ስልክ ቁጥርሽን ና አካውንትሽን አስቀምጭል ናቸው እስ ዜሮ9ጠ ዘጠና አንድ 1 ኢትዮጵያውያንና ኤርትራውያን እህታችንን ያው ሰው ካልቸገረው ካላጣ ካልደከመው ሰው ፊት ቀርቦ አግዙኝ ደግፉኝ አይሉም። እንግዲህ ታችን ፊታችን ቀርባለች፣ የምትችሉ ማገዝ አቅሙ ያላችሁ እንዲሁም ደውላችሁ በስልክ አይዞሽ በርቺ ለማለት ፍቃድ ካላችሁ ያው ስልኳም የባንክ ቁጥሯን ማስቀመጠንላችኋል። በዛ ማግኘት ትችላላችሁ። በመጨረሻ እንግዲህ ማስተላለፍ የምትፈልጊ መልዕክት ካለስ ማስተላለፈው በቃ በጣም ብቻ እንዲረዱኝ ነው እንዲረዱኝ። ቻሌንጅም ሰጣችሁኝ። በቃ አንሱኝ፣ ካለሁበት እንድታነሱኝ ነው የምፈልገው። በጣም ስለተማመንኩኝ ነው። ብዙ ሰዎችን ስልታነሱ አይቼዋለሁ። ብዙ ሰዎችን አንስታችሁ ስታቆሙ አይቼዋለሁ። እግዚአብሔር ከእግዚአብሔር በታች ሰው አስፈላጊ ነው እና መልሳችሁ እንድትገንቡኝ፣ ለልጄ እንድትቆሙ፣ ጥሩ ቤተሰብ፣ ጥሩ አባት፣ ጥሩ እናት እንድትሆኑልኝ እፈልገዋለሁኝ። በጌታ ፍቅር ይሄን ነው የማሳስባቸው እና ይሄ ነው መድረስ ያለበትን ቦታ ላይ አድርሱልኝ። ሁሉም ሰው በቃ በጎ አድራጎት የምታደርጉ በቃ ድረሱልን እርዱን፣ በቃ አግዙን፣ መልሳችሁ አቆሙኝ። እኔ ያለ ልጄ ማንም የለኝም የሚደግፈኝ ቤተሰብ፣ የምደግፈኝ ሌላ አካልም የለኝም። በቃ ደግፉኝ፣ አግዙኝ፣ እጄን ያዙ። እና ይሄን ነው የምላችሁ። ጌታ ዘመናችሁን ይባርገው። አመሰግናለሁ። የተከበራችሁ ተመልካቾቻችን ከቴጋ የነበረኝ ቆይታ ይህንን ይመስላል። እንግዲህ እንደሰማችሁት ነው፣ ታሪኳ በጣም ልብ የሚነካ ነው። ባለቤቷ አርፏል፣ ልጇን ብቻዋን እያሳደገች ነው። አሁን ደግሞ ህይወት ከብዷታል። ማገዝ የምችሉ ሰዎች እባካችሁ አሁንም ወደ እሷ ፊታችሁን አዙሩ። እግዚአብሔር ደግሞ ለምታደርጉ ለምትሰጡ እጃችሁ ላላጠረባችሁ፣ እግዚአብሔር አብዝቶ ጨምሮ ጨማምሮ ይባርካችሁ፣ በመስጠት ይባርካችሁ። ያው ቀጣይ በሌላ ፕሮግራም በአዲስ ዝግጅት እስከምንገናኝ ሰላም ቸር እንሰንብት ባይ